እንዘ ታሰሶ መጻፈ ጥበብ ዘይተባለ ጥበቡ ተረክቦ የምትፈልገው የጥበብ መጽሐፍ ጥበቡ ከሚባል ሰው ታገኘዋለ። ወደ ባባክና ባሉ መሰረት አቅንቻለሁኝ። ከዛም አንድ ሰው አገኘሁኝ። እኒህ ታላቅ ሰው ማን ናቸው? በምንስ አይነት ጥበብና ልዩ ችሎታ ከመከላከዮች አፈውጥተው ካፈ ሙዚ ታደጉኝ። እኒህ ሰው ማን ናቸው? እንደ አዳይ መላክ የጸለሉኝ ነፋሳትን አንፍሰው ከሞት የታደጉኝ በልዩ መታደግ የታደጉኝ ከልጅነት ጀምሮ አውቃለሁ። ችኩል ነህ፣ ሁሉ ነገር ለወቅ ለወቅ የምትለው ነገር አብሮ አድጎ ቆረምሳውንህም አለቀቀም። ለምን እንደዚህ አሉኝ። እኒህ ሰው ማን ናቸው? እንዲህ ያሉኝ ጉዳይ ግራ እንደገባኝ በዋሻው ያየሁት የልዩ አርማ ጉዳይ የምልክቱ ሚስጥራዊ ዳራ ወደ ጎንደር መልሶኝ ከአቡነ ኤርሳ ጋር በህልዲና ፈሬሴ እየተመላለስኩ ጭንቅላቴን በጥያቄ ንጠው ነበረም። ሰላም በመላው ዓለም የምትገኙ ውድ አድማጭና እና ተከታታዮቼ እንደምን ቆይታችሁኛል? ይህ ዳና ሚዲያ ነው። ይህ እውነተኛ የሆነ የህይወት አጋጣሚዎችን ለእናንተ እያቀረብኩላችሁ እገኛለሁ። በተለያዩ ቦታዎች እሄዳለሁ፣ እጓዛለሁ። ታሪክን፣ እውነትን፣ እውቀትን ለመመርመር ሞክራለሁ። የታሪክ አጥኚ የአባቶችን ታሪክ ፈላጊ እውነትን ካለበት መርምሮ ይፋ ማድረግ ነው፣ መግለጥ ነው። የተዳፈኑ እውነቶቻችን ዘመናት ያስረጃቸው እጅግ አስገራሚና አስደናቂ ማንነቶቻችንን ወደ ህዝብ ይፋ እናደርጋለን። ውድ አድማጭና ተከታታዮቼ፣ ይህ የራሴ የግሌ ህይወት ታሪኬ ነው። በመሄድበትና በመጓዝበት በመንከራተትበት ሁሉ የማገኘውን እያጋራባችሁ እገኛለሁኝ። ይህ እውነተኛ ፍለጋዬ ነው። ይህ እውነተኛ ታሪኬ ነው። ይህንን ሳደርግ ግን ሰዎችን አማክሬም እውነትን መጠኘና እጅግም ታስቦበት ነው። ስለዚህ ይህ ሀሳብ ለብዙሃኑ እንዲደርስ ካሰባችሁ ላይክ ስታደርጉት፣ ሸርም ስታደርጉት፣ በሀሳብ መስጫ ሳጥን ማሳባችሁ ስታስቀምጡ ለመላው ዓለም የመሰራጨት አቅም ይኖረዋል። እየፈለኩ አንድ ቦታ ላይ ተገኝቻለሁኝ። የሚገርምና የሚደንቀው ፍለጋዬ እዚህ ቦታ አድርሶኛል። በርካታ ሚስጥሮችን እየፈታን ወደፊት እየተራመድን ነው፣ ወደፊት እየተጓዝን ነው። በርካታ እውነትና እውቀቶችን የምንገልጥባቸው መድረኮች እየመጡ ነው። ቦ ጊዜ ለኩሉ ይሉ ዘንድም ሁሉን ነገር ለወቅ ለወቅ የምትለው ነገር አብሮ አድጓል ነበር ያሉኝ። እኔ ሰውም ወሮም ሳሙነህም አለቀቀም ያሉኝ ጉዳይ እንግራ እንደገባኝ ነው በዋሻው ያየሁት የልዩ አርማ ጉዳይና የምልክቱ ምስጢራዊ ዳራ ወደ ጎንደር መልሶኝ የአቡነ ኤልሳንና የኒያም ባህታዊ ታሪክ አጫውቻቸዋለሁ። ነፍሳቸውን ይማር። ታላቋ አባት አቡነ ኤልሳም ከማረፎ በፊት ይህን እውነት ይወቁ፣ ይህንም ምስጢር እናጋረው ዘንድ ወደደ ተብለውም ከማይበረ መማከርቱ ዘንድ የደረሳቸውን መልእክት ሰምተው ከጥቂት ቀናት በኋላ አረፉ። ከዛም ወደ ፓትርያርኩ ቢሮና ወደ ቅዱስ ሲኖዶሱ የጉንበቱ ርክበ ካህናት ስብስብና ያኔ የተደረገው ጉባኤ ላይ ይህ ደብዳቤ እንዲደርስ ተደረገም። በራስጌና በግርጌ በኩል የተመታው ይህ አርማ ነበረ። አሁን እንደ ቆምኩኝ ከዚህ ከዋሻው ውስጥ እምመለከተውም ግራ ተጋብቼ ነገሮች ሁሉ ምስቅልቅላቸው የወጣ እስኪመስለኝ ድረስ እደነቃለሁ ነገሮች በአጋጣሚ ናቸው ወይስ ደግሞ ታቅዶባቸው ነው ነገሮች የሚገጥሙኝና የማያቸው ነገር ሁሉ ከአእምሮ በላይ ነው ይህ በዘፈቀደ የሆነ ነገር እንዳልሆነ ግን መጠርጠር ጀምሬያለሁኝ የማህበረ መማክርቱ በ2011 ኢትዮጵያን የመታደግ ደብዳቤ የመጣ ያለው የመከራና የግፍ ጽዋ በኢትዮጵያ ምድርና በመላው ዓለም ትንቢታዊ በሆነ መንገድ የተነገረ ነበረም። ለህዝቡ ለምእመኑ ይነገር ይደመጥ እባካችሁ የሚል መልእክት ነበረ። ይህንም መልእክት ነበረ ለቅዱስ ሲኖዶስና ለፓትርያርኩ ይደርስ ዘንድ ደብዳቤውን ይዤ ያቀናሁት። በዚህ ደብዳቤ ላይ የታተመው ሚስጥራዊ አርማ ስመለከት ነበረ። ያነ ጉዳይ ዛሬ ላይ እየተገለጠልኝ ይመስላል። ያኔ እንዲሁ የሆነ ሰው የላከው ይደርስም ዘንድ መልእክት ብቻ መስሎ የነበረም። ይህ ሚስጥራዊ አርማ ግን ከዚሁ ከዋሻው ውስጥ እንደ ተቀመጥኩኝ ማህተሙን አስታወሰኝ፣ ድብዳቤውን አስታወሰኝ። የማህበረ መማክርቱ ሚስጥራዊ መገኛ ይሆን ይህ እንድል አደረገኝ። ወይስ የውሉ ደደካውያን መገኛ ይሆንን ላለውም ወይስ የስውራኑና የጉሳኑ መገኛ ይሆንን ብዬ ጠይቃለሁ። የገባኝ የተረዳሁት እንዲ ነው የሚለው አንዳችም ነገር የለኝም። ቀዘበታለሁ እዚ ይዛላለሁኝ። አንድ ጉዳይ ግን ችቦን በቀኝ እጄ እንዳያዝኩ ከተደገፍኩበት ዋሻሁኝም ራሴን አጥብቄ ጠይቀዋለሁኝ። እኒ ሰው ከልጅነት ጀምሮ ሁሉን ነገር ልወቅ ልወቅ ባይነትህ ጎረምሳሙንም አለቀቀም ነበር ያሉኝ የማለት እኒ ሰው በሚገባ እኔን ያውቁኛል። ታዲያ ማን ሊሆኑ ይችላሉ? የት አወቁኝ? እንዴት አወቁኝ! ከዚህ ቦታስ የተገኘሁት አጋጣሚ ወይስ ሆን ተብሎ ያን ሁሉ በመከላከያ ካምፖስ ገብቼ ሚስጥራዊ ማንነቶችን ለመፈለግ ያደረኩት ዋጋ የከፈልኩት ችግርና መከራ ራስን ለሞት ያጋለጥኩበት ሁኔታስ አጋጣሚ ነው ወይስ የታቀደበትም? ከዚህ ቦታስ የተገኘሁት በእውኑ አጋጣሚ ነው ወይስ ሆን ተብሎ ነው የታቀደበት? በስሌትና በሂደት እንዳልፍ እያደረጉኝ ሆን ማለት ጀምር ያለው በአባቶች የሚታወቅ ነው ወይስ እንዲሁ ነው? ይህ አእምሮዬ የሚጠይቀኝ እዚህ እዛ የሚንጠኝ ያልተመለሰ ጥያቄ ነው። የአባ ፍቅረ ማርያም መልእክት ዘተሐሰሶ መጽሐፈ ጥበብም ዘይተፋልጠው ትረክቦ ምን ለማለት ነው አሁንም አልገባኝም። ጥበቡ የሚባል ሰው እዚህ አካባቢ በፍጹም የሉም ወደ ይባብ ኢየሱስ አቅና ነበር ያሉኝ ከባህር ዳር ወደ መኮድ አቅጣጫ ተጉዤ እዚህም መከላከያ ካምፕ አድርጎ ከያዘ ቦታ ላይ ተገኝቼ በርካታ ነገሮችን ሳፈላልግ ነበረ ወደዚህ ዋሻ ውስጥ የገባሁት ስለዚህ አሁን ጥያቄ የሚሆነው እኒህ ሰው ጥበቡ የሚባል ሰው አግኝ ያሉኝ አባ ፍቅረ ጥበቡ የሚባል ሰው ደግሞ እዚህ አካባቢ እንደማይገኝ ሁሉም ሰው በአንድ ድምጽ መስክሮልኛል። ስለዚህ ለመንገድ የፈለጉት ነገር ምን አለ ግራ እንደገባይ ነው። ታላቁን የሚስጥር ቁልፍ የሚፈታልህ የሚስጥር መጽሐፍ የሚባሉት ሰው አንድ ታላቅ አባት ታገኛለህ። ከዛም ናቡቴ ሆይ ጊዜዎች ሲደርስም ዘነ ጸርኮ ከፈል ከታነብብ ዘይመርከፍ ዲ ከጻፈ ወእቀብ ምስጢራ በውም ካየው ከፍለ ተናገር ካወቅኸው ከፍለ ጻፍ የአባቶችን ሚስጥር ጠብቅ ነበር ያሉኝ። ስለዚህም አሁን ይህንን ሁሉ ነገር የነገሩኝ እንዲሁ ወደ አንድ ቦታ እንደሄድና ሰዎችን አግኝቼ እንዳወራና ከነርሱም ሐሳብና ምክር ብቻ እንድቀበል አይደለም ያልነገሩኝ። በሚስጥራዊ መልእክት ያስተላልፉልኝ አንድ እውነት አለ እኔ ያልገባኝ ያልተረዳሁት ምናልባትም ችግሮችን የመፍታት አቅሜን በትዕግስት ነገሮችን የመከጎን ጥበቤንና ማስተዋሌን የሚፈትኑበት አንዱ መንገድ ሊሆን እንደሚችል እገምታለሁ። ግን አልቻልኩም። ማወቅም መረዳትም አልቻልኩም። ለምን እንዲያርገው ይቆላልፉብኛል? ከነገሩ ዝም ብሎ አይነግሩኝም። ምንድን ነው እንደዚህ መከራ ማሳየት? ምንድን ነው ጭንቀት ማብዛት? እላለሁም ከእንደገና ደግሞ ራሴን በራሴ አርማለሁም ምናልባት ነገሮች ሁሉ ዝሩ ቢሆኑ እንዲሁ በሚስጥር የሚከወኑ ባይሆኑ ኑሮ አሁን ያለችው ለሺ ዘመናት የቆየችው ቤተ ክርስቲያን ህልውናዋ የሰዎች መጫወቻ የሌቦችና የቀማኞች መናሪያ ትሆንም ነበረ። ዛሬም ህግና ስርዓቷ ቅንናና ታሪኳ ሁሉ ተጠብቆ የአባቶቻችን ምስጢራዊ ማንነትና ታሪክ ሀገር እስከ ክብሯ ቤተ ዶግማና ቀኖናዋ ተጠብቃ እንድትኖር ያደረጋት ታላቁ ሚስጥር ይህ ነው። ዝም አትልም ይለኛል አምሮዬም። አባ ፍቅረ እንዲህ ብለውኛል፣ ናቡቴ ልጅ ሆይ የደረስክበት የመሰለ እያንዳንዱ ፍጻሜ እልፍ መንታ መንገዷን ስትወልድብህ መሞትን እንዳትመኝ ተጠንቀቅ። የሚጀመር እንጂ የሚቋጭ የሚወጠን እንጂ የሚፈጸም መንገድ ላይኖር ይችላል። ከነዓንን መውረስ ሳይሆን ከነዓንን ማውረስ ነው ዓላማችን። ሙሴዎች ሁነን ነጻ ለመውጣት ብንጀምርም ፈጻሚዎች እና ከነዓንን የሚያወርሱት እልፍ እያሱ ወልደነዎችን መውለድ ነው ስራችን። ምናልባትም ከነዓንን ሳንመለከት እናልፍ ይሆናል። ሙሴም አመላካች እንጂ ፈጻሚ፣ አስጀማሪ እንጂ አስፈጻሚ፣ ወጣኒ እንጂ ቋጭ እንዳልሆነ ሁሉ በመንገድ ላይ ልንቀር እንችላለን። ቃል የሚገባልን አደራውን የሚወጣም መከራውን የሚሸከም፣ ህዝብን መርቶ ፈርዖንን የሚገለብጥ ቀይ ባህርን እንደከፈለው የኢትዮጵያ የጥላቻና የክፉ መንፈስ አድባርን የሚከፋፍል፣ ሰላምና ነጻ የሚያወጣ፣ ሴራዋን በታትኖ ህዝቡን መርቶ ከነዓን የሚያስገባም እንደ ሙሴ መንገድ ላይ ብንቀር እንኳን እግዚአብሔር ቢጠራን እንደ ኢያሱ ህዝቡን የሚቀበልና አደራውን የሚወጣ ያመስጉን ሰው እንወልዳለን። ያስጀመርነውን የሚያስፈጽም ለሺ ዘመናት የተጻፈውን የተስፋ ቃል በምድረ ኢትዮጵያ የሚያስፈጽም ኢትዮጵያ ታበጽህ ደውያ አበ እግዚአብሔር ያለውን የልብ አምላክህ ትንቢትን ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች ያለውን ቃል ይፈጽም ዘንድ ሰው ያስፈልገናል። አዎ በርካታ እልፍ የሆኑ እያሱ ወለደ ወዮች ያስፈልጉናል። እነርሱልን ወልድ ነው። ይህ እንዲሁ አይገኝም። ልጀናቡት ሆይ የደረስክበት የመሰለህ እያንዳንዱ ፍጻሜ እልፍ መንገዶችን ስትወልድብህ መሞትህ እንዳያስመኝ ተጠንቀቅም የሚጀመር እንጂ የሚቋጭ የሚወጠን እንጂ የሚፈጸም መንገድ ላይኖር ይችላልን። አንዳንዴ ጀማሪዎች እንጂ አስፈጻሚዎች ላኖር እንችላለን። አንዳንዴ ጠቋሚዎች እንጂ አድራሾች ላኖር እንችላለን። አደራን የሚቀበል እያሱ ወለነዊዎችን ግን እንፈልጋለን። ያልተፈታን ቁቅልሽ፣ የማይመለስ የሚመስል ጥያቄ፣ አደራ የሚመስል የኑዛዜ ቃል ሰማሁኝ አሁን ይህ የማይመለስልኝ ተስፋ ይሁን ሐዘን መልካም ይሁን ክፉ፣ እንዲህ ነው ተብሎ የማይገመት ሐሳብ ነገሩኝ። የማይፈታ የተቆላለፈ፣ ለመጠየቅ እንኳን ትንሽ ሊገባኝ የሚገባ ምንም ፍንጭ የሌለው ነገር ሆነብኝ። ኦ ጌታ ሆይ ምንድን ነው የሚሉኝ? ምንድን ነው የሚያወሩኝ? ምንድን ነው የሚናገሩኝ? ላለሁኝ አሁንም እዚህ ዋሻ ውስጥ እንደተቀመጥኩኝ የችቦ ብርሃን ቦግ ቦግ ቦግ ቦግ እያለች በዚህም በዛም ወደ ዋሻው የፈነጠቀች ብርሃኗ ትረጫለች። እኒያ አረጋዊ ሰው መጡ ተመልሰው ፊት ለፊት ቆመው ተመለከቱኝ። በግራ እጃቸው የያዙትን ችቦ ወደ እኔ እያስጠጉ ከራስ ጸጉሬ እስከ እግር ጠፍሬ ይመለከቱኝ ጀመረም። እስካን የሚያደርጉ ማሽን ይመስላሉ። በደንብ አርገው ያዩኛን አይኖችን፣ ጸጉሮችን ዘለላ ሳይቀር በችቦዎች ስቅ እያሉ መለከቱኝ ጀመር። ግሩም ነው፣ ግሩም ነው። አድገህ ትልቅ ሰው ውነሃል። ይገርማል እኮ ልጅ ገብዝ ነው የሚባል እኮ እንዲህ ነው ጎርምሰ ትልቅ ሰው ሆንክ እኮ ብሎ ፈገግ አሉም። ፈገግታቸው ትውስታ ያንቀሳቀሰውም ከጥርሳቸው ላይ የተደረበችው ጥርስ እኔን ሰው ወደኋላ ብዬ በልጅነት መንፈሴ እንዳስታውሳቸው አደረጉኝ። ከመቅሰት ደነከትኩኝ አስታወስኳቸው። ከጥርሳቸው ላይ በተደረበችው ሌላ ጥርስ የተውስታዬን መዝገብ ከፍቼ እኒን ሰው አስታወስኳቸው። እውነት አስታወስኳቸው ከካልኩኝ እኔም አወከኝን በማለት ጠየቁኝ እኒ ሰው አንድ የተውስታ መዝገቤን በርብረው ከፈቱትም አስታወስኩኝ። አንዴ ታሪኬ እንዲነበረም ተስፋ ቆርጬ በዘመን ጫፍ ላይ ተንጠልጥዬ በጠፍጨረቃ ቃጥቼ ደግሞ ዘመንን ቀምረው ሲያመሰጥሩ ተመልክቼ እንዲሁ ሐሳብና ሐዘን መከራና ችግሩ ሲደራረብ በሰሜን ባሻገርባለች በባሩድ ሽታ በተሞላች ከተማ ውስጥ ሆኜ እንዲሁ እንዲሁም ቁልቁለ ነው ጉዳሉ። ከለታት ባንዱ ቀን በድንገት ከቤት የተነስቼ መጓዝ ጀመርሁም ሰው ወደ ሰለለበት ድምፅ ወደማይሰማበት ውካታ ጠብና፣ ክርክር ንትርክ ወደማልሰማበት ወፌ ወደ መራችኝ እግሬ ወደሚያዞረኝና ሚያዙረኝና ወደ ሚስበኝ ስለ እውነት ግን ደክሞ ነበረም መኖር ያደክማልና ደክሞ ነበረም እልፍ መከራ መስማቱ የተጨነቀችን ነፍስ ብኩን የሆነችን ስጋ ማየቱ ተስፋ የሌለውን ተስፋን መመልከቱ ምረት የማያመጣው ጸሎታችንን የማያርገው መስዋዕታችንን የማንባረክበት ብኩርናችን ነፃ የማያወጣን ትምህርታችንን እያሰብኩ እንዲሁ ተስፋ በመቁረጥ ሄዳለሁም። የኢትዮጵያ የነጻነት ቀን እንዲሎ የሚለኮስበት ቀን፣ አንገት የደፋችው ሀገር የምትቃናበት ጊዜ፣ የደፈረሰው የሚጠራበት፣ የሁሉ መከራና ስቃይ የሚያልፍበት ዘመን አልደርስ ብሎኝ ተሳቅቄ መኖር ከሉዶኝ ነው ጊዜ፣ ቦታ፣ ሁኔታ መከራና ችግር አይጌታሁ ያልፍ ይሆን እያልኩም አንገቴን አቅርቅሬ ቁልቁል ነው ጉዳለሁም። በተቆሮ በጠቆሮ ዝናባማ ደመና በሚያካፋ ዝናብ ነጠብጣ ጨርቁን ጥሎ እንዳበደ ሰው የለበስኩትን ፎጣ ይጎተስኩ ጮክ ብዬ በየምድረ በደዋ ወራለሁም የሚሰማኝ የለምና የሚታዘበኝ አብደ እንዴ? ደንድ የሚለኝ የለም። ሞግተዋለሁም ጌታ ሆይ እያልኩ ጠራዋለሁም፣ እንዲሁ እከራከረዋለሁ እላለሁ እላለሁም በምድረ በዳ ሁኝም የለህም እንዳልል ይመሻል ይነጋል። አለህም እንዳልል እንዲህ ይደረጋል እላለሁ እላለሁ ሞግተዋለሁም። የለህም አሁ የለህም የለህም እንዳልል ይመሻል ይነጋል አለህም እንዳልል እንዲህ ይደረጋል። እላለሁም። ተስፋ የተሰጠን ተስፋችን የት ሄደ? የጻፍነውና ያነበብነው የሰማነውና የተነገረን የሁሉ ሐሰት ነው እን እላለሁም። የኢትዮጵያ መከራ ጭንቅና ስቃዩን፣ የህዝቡን ሰቆቃና ርሪታ የማልችልበት መንፈስ ላይ ስሆነ የማይነጋ ሌሊት ስንጠብቅ እንኖር ዘንድ ተወከን እላለሁም። ነጠብጣቡ ወደ ዶፍ ዝናብ ተቀይሮ መዝነብ ጀመረ። ከመምህሪያ ድባር ሳፍ ስር ከመሰለ ከወዲያ ማዶ ከገደሉ ጫፍ ከተንዘራፈው ወርካ እጃቸውን የሚያወዛውዙ ሰው ይታየኛል። ቅዠት ውስጥ መሰለኝ፣ የሆነ መንፈስም መሰለኝ። ነገር ግን አይኖችና ጥቤ እንዲሁም አስፍቼ እመለከታለሁ። ና ወዲህ ተጠለል በሚመስል ምልክት አንድ ሰው ይጠራኛል። ወደ ዋርካው ጠጋልኩኝ። በለዚ ይሻላል ሰላሙን ብሎ ሲሰናበቱኝ፣ ፋርቅቱ በበዛበት ብልጭተው በጸናበት ሰዓት የት ሊሄዱ ነው? እኔን ተጠለል ብለው እርሶ መጠለሉን ትተው በዝናብ ሊመቱ ነው? አልኩና መመርኮዣ ዘንጋቸውን ያዝ አደረግኩት። ልጀ ሆይ የሰማይ ምሰሶ አልቋል፣ የምድርም መሰረቷ ተናውጧልም አመፀኛው ወስቷል። ኃጢአት ተንሰራፍቷልና የማያልፈው ውሽንፍር ከሚመታኝ የሚያልፈው ዝናብ ያርጥበኝ። አዎ፣ የሚያልፈው ዝናብ ያርጥበኝ አይሻለምን? አሉኝ እኒሰው። ልጄ ሆይ፣ ሰማዩን እንዳታይ ማን ዓይንህን ጋረደው? ልቦናህን እንዳታስተውልስ ምናዚም ተደረገብህ? አሉና ቀና ብሎ ተመለከቱኝ። እኔስ በቀን መሽቶብኛል። ከዚህ የባሰ ውሽንፍር ሳይመጣ ወደ ማደሬ ልግስግዝ አንተ ግን ሰሁን ልጄ ሰሁን ቀጠሉና፣ አምጸናልና ምናልባት አልባት እንደኖ ዘመን ዛፉ ተቆርጦ ጉቶስ ይቀር ይቆረጣል፣ ይቆረጣል። መኪናው ያልገባበት መንገድ ወደሌለበት ልጓዝ ነው እንደ እንደረብ ከመሆን ወሊሃንም ከመምሰል ግን ይሰውረን ልጄ፣ ልብ ከፈቀደ አንተም ሳይመሽ ተከተለኝ ነበር ያሉኝ ፈገጋሉና። በረከተ ስጢፋኖስ ይደርብ ላይ ብለው ባረኩኝ። መስቀሉንም አውጥተው አሳለሙኝና በፈገግታ ዞር ብለው ጥለውኝ ተጓዙም። ይህ ፈገግታ አምሮ ይለያለም የተደረበች ጥርሳቸው ዛሬም አምሮ ላይ ተቀምጦ እዚህ ዋሻ ላይ እሳቸው እንደሆኑ ተረዳሁና ወኳቸው። ኦ ጌታ ሆይ፣ ኦ አምላክ ሆይ ይህ እጅግ የሚገርም የማይገመት የማይጠረጠር ታምር ነው። ኦ ጌታ ሆይ፣ ኦ ጌታ ሆይ ማለት ጀመርኩኝ። እሳቸውን ፈገግሎ አቀፉኝና ና በል ጎርም፣ ና እያሉ ወደ ሌላኛው የዋሻ ክፍል አስገቡኝ። ይህ የተጀመረ ህይወት ነው፣ ያልተቋጨ አደራ የመላበት የሚከነክን የሚያጓጓ እንዲሁም የሚከብድም። ሰላም በመላው ዓለም የምትገኙ ውድ የዳና ሚዲያ ተከታታዮቼ፣ ለዛሬ እዚህ ላይ ልቋጭው። ይህ የፈለገ ጥበባት ሌላኛው የዩቲዩብ ቻናላችን ነው። ይህ በፈለገ ወቅት የገጠሙኝን ነገሮች ሁሉ አንዳንድ ነገሮችን እያስቀረው ህዝብ ማወቅና መስማት አለበት ብዬ የማምነውንና የምናምነውን ለእናንተ እንዲህ ባለ መልኩ እያቀረብንላችሁ ነው ምናልባት ሁሉም ብንገልጠው ደግሞ ከባድ ይሆናል። ምናልባት አይታወቅም። ጊዜ ይስጠን፣ እድሜ ይስጠን፣ ጤና ይስጠን። እጅግ የሚያስገርሙ የኢትዮጵያ እውነተኛ ማንነቶች ወደፊት ይገለጣሉ። አብረን የምንገልጣቸው ነገሮች አሉ። ወገኖቼም እንዲህ ከላይ ከላይ መጓዝ ቀላል ነው። ስልጡንነት ማለት ወደ ትናንትነት መመለስ ነው። ትናንትን ከዛሬ ጋር አቆራይቶ ወደ ነገ መስፈንጠር ነው። ይህ እውነተኛ ስልጣን የሚባለው እንዲህ ሲገለጥ ነው። ሰላም ትሆኑልኝ ዘንድ እመኛለሁኝ። ይህንን ለብዙዎች ታጋሩ ዘንድ ሸርም አድርጉላችሁ። በሀሳብ መስጫ ሳጥን ሀሳቦቻችሁን እያስቀመጣችሁ ላይክ ስታደርጉት ለብዙዎቹ ይደርሳል። እጅግ በርካታ የሆኑ ጉዳዮችን የምንገልጥበት ቀንና ጊዜ ይስጠን። የማንሰማው ታምር የማንገልጥ እውነት አይኖረም። ወደፊትም ሰላም በድጋሚ